ደግሞ እነሱ ገና ከዛ አስመርምረው ምናምን እሽም አይሉም፣ እሽም ብሎ ስለማያደርጉ ስለማያስመርምሩ ራሴ ሄጄ ለምን አላስመርምርም? ዲ ኤን ኤ ምናምኑ ማለት ነው። ራሴ ሄጄ አስመርምራለሁ፣ ራሴ ፕሮሰሱን ጨርሳለሁ ብዬ እንግዲህ ተነስቻለሁ ማለት ነው። ልሄድ ነው እንግዲህ ቸው በኛ ልጆቹን አጣርቶ ይምጣ ሲጀመር እኔ አንተ መላክ አልፈልግም። ዛሬ ማላለቅስበት ምክንያት ሚስትና ልጆችን ልጆች አይደሉም ሚስቴ አይደለችም ብላላ እንድትመጣ ነው። መልካም መንገድ አልሐምዱሊላህ። ዛሬ ሳታለቅስ ልሸኘኝ ነው፣ እኔም በሰላም ልሄድ ነው። አይ እንግዲህ ወደ ቤተሰብ ቆይታ ይህን ይመስል ነበር። ያው እንዳያችሁት ዛሬ ወደ የመን ሄዶ ሻይድ ማለት ነው። ያው ባለፈው ሱም እያለችውን ነገር እንግዲህ ሊተገብር በተግባር የመን አጥንቷል ማለት ነው። እንግዲህ ውጤቱን የምናየው ይሆናል። አሰላሙ አለይኩም ረሁላ ወበረካቱ ላይ ተከብራችሁ ይቻላል። ተከታታዮች ቆምሩ ሰላም ሰላም፣ እንዴት ናችሁ? እንግዲህ ያው ቆይታውን እንዳያችሁት ሰኢድ የማርኪዶ እንግዲህ ከጓደኞቹ ጋር ያውራችሁ ይያሉ ነገር ለማስተባበር ሞክሯል ማለት ነው። ቢሆንም እንግዲህ ያው የአማርኛ ችግር ቢሆን ሚስጥሩ ወጥቷል ማለት ነው። እንግዲህ መጣን ይገን ተረከብ ብሎ እንግዲህ አንደኛው ጓደኛው ካጠገቡ ያው ሚስጥሩን ወጥቶበታል። ያው እንለፈው። ትንሽ አማርኛ ችግር ሊሆንበት ይችላል። አንደኛው ደግሞ ወላሂ የሱም እያደለም ብሏል። እንግዲህ ያው ለማስተባበል ይመስላል። ነገር ግን ደግሞ እኛ የሱም እያነው አላለም እኮ ልጁንም የሱም እያደለም ነው የተባለው። ስለዚህ የሱም ይጨርሳል ይለም ይያ ማለት ነው። ስለዚህ ያው ይሄ አማርኛ ችግር ሊሆን ይችላል። በነገራችን ላይ እንግዲህ ሠኢድ ወላሄ እያስባለ እንግዲህ አስምሏል ማለት ነው። ሱሚያም ይሄን ነገር እንግዲህ ሁነኛ ሰው ካለሽ መተሽ ከጎኔ አብሮ እዚያው ሂዶ ተመርምሮ የሚያረጋግጥልሽ ሰው አንጭ ምናምን ቧታል እንግዲህ ሠኢድ፣ ያው ዛሬ እየመንገብቷል ማለት ነው። ይሄን ነገር ለማወቅ ማለት ነው። እንግዲህ አዩንም አዩን ሸኝተዋል ማለት ነው። ሪፖርት ድረስ አይተናል ማለት ነው። ያው አለቀሰሽ ነው ያለው እንግዲህ ላይ አዩ ታጠገቢ ስለያት ታጠገቧ ስለያት አለቀሰች ነው ያለው እንግዲህ። አይታችኋል አዩ በምን አይነት ሁኔታ እንደሸኘችው ማለት ነው እንግዲህ። ወርቁን አደራ ነው ያለችው እንግዲህ። የወርቁ ነገር ሞቴ ነው እንዲያው የወርቁን ነገር አደራ ብላ ነው እንግዲህ ሰኢድን ሙጭጭ አርጋ የያዘችው ማለት ነው እንግዲህ። እሱም ተነስቶ የመን ገብቶ ያው ከነአብዲ ምናምን የሚሯቸው ጓደኞቹ ጋር ያለውን ቆይታ አይታችኋል ማለት ነው ያው እነሱም እንግዲህ ወላ ያው የሌላ ነው ምናምን የሚባል ነገር ቆይታ እንግዲህ ሰምታችኋል ማለት ነው። ያው ሳይድም እንግዲህ እውነቱን ከሆነ ይሄ ነገር የኔ አይደለም፣ እኔ ግን ለጥሩ ነገር ብዬ ነበረ እዛ ቦታ ውስጥ የገባው ነገር ግን ደግሞ ይሄን ነገር ይዞ ቢመጣ ምናምን የሚል ነገር እንግዲህ ይዞ መጥቷል ማለት ነው። እንግዲህ ወደ ቤተሰብ እስ አብረን የምናየው ይሆናል እንግዲህ ያው ውጤቱ የሱምያ ነው እንግዲህ ከአሁን በኋላ ለምን ሰው ካላት ሰው ልካ ውጤቱን የምታዩበት ሁኔታ እንግዲህ በዚህ ባለከው ራሱ በውስጥ ልከዋለሁ ምናምን እንግዲህ የምና የሆናል። ውድ ቤተሰብ ስቴዲየም፣ እንግዲህ ወደ ቪዲዮ እንሂድ። በምን አይነት ሁኔታ ቆዩ ማለት ነው። እንግዲህ አብዲ እንግዲህ ያሉት እኔ ነው ከች ብያለሁ። እንዴት ናችሁ? ናብዲ እኛ ሰላም ነን። እኛ እንደ ድንገት ፍራንክ ሆነን ማለት ነው ያኔ እንደ ድንገት ሰርፕራይዝ ሆነን፣ ሰርፕራይዝ ሆነን በጣም ነው። ስለዚህ ይሄ ሰውየው ዝም ብለን አንቀበልም። ለምን ካሜራ አስቀምጥን? የሱ ፊት ለፊት ሰው ለምንድነው ወደዚህና ወደዛ እየሄድ ብዙ ገንዘብ እያ ፈሰሰ ነው አለ ማለት ነው። ስለዚህ እንኳን በሰላም መጣ እንላለን። እንኳን ደህና ቆያችሁን የመንም እናንተም እንኳን ተረፋችሁ አሜሪካ ምናምን እየደበደበችም ነበር። አሁን ሰላም ነው፣ ምንም ነገር የለም ብቻ ሰላም ያርግላችሁ እንሻላ። እና እኔም እንዳያችሁት ከዛ መነሳቴ ምናምን ቪዲዮ ሰርቻለው አለው ከአዩና ያሲኑ ሲሸኙ ነበረ። እንግዲህ ደግሞ አደን ላይ ቪዲዮ አልቀረስኩም፣ ቀጥታ አደን ሳላርፍ ቀጥታ ከኢትዮጵያ እንደወጣሁ አደን ወረድኩኝ ኤርፖርት ከኤርፖርት ወጣሁኝ። ከኤርፖርት እንደወጣሁት ወደ ሰና ቀጥታ የዛኑ ነው ቀን ወጣሁኝ ማለት ነው አደን ሳልቆይ ቀጥታ እንደመጣሁት ከነ አብዲ ጋር ተገናኘው ሌላ እንትን ሳልን መጥቼ አሁን ሰንአን ያለሁት። ከነ አብዲ ጋር ተገናኝቻለሁ። ከአብዲ ከሙስጢፋም ጋር ተገናኝቻለሁ። የድሮ ሰፈራችንን ያለሁት። ለምን እንደመጣሁም ሁሉም ያውቃል። አንተም ታውቃለህ። አንተም ታውቃለህ። እኔ አሁን ከዚህ በፊት ያውቃለው። አሁን እኔ እግድነት ነው ብዬ ነው መስ አንተ ለምንድ ነው ምን እመጣ እኔ አንተ እሱ አንድ ቦታ ቁጭ እንደምል ነው እኔ እንደ ምፈልግ እሱ ያኔ ሱመያ እዚህ ነው ካለ ወደዛ ይመጣል፣ እዛና ካለ እዛ ይመጣል። በቃ ያኔ ገንዘቡ ይሄንን ያክል ገንዘቡን መፈሰስ ምን ያክል ነው? ያኔ እኔ ቢሆን አላደረግም። እውነት ለማናገር የሰው ወደ አንድ አይደለም እኔ ነው። አዎ እናንተም ታውቁታላችሁ ጉዳዩን። እንግዲህ በድጋሜ ለተመልካቾችም ያልገባቸው ካሉ ያመጣሁት በፊት ሱመያ መጣሁ ስትል ነበር ይህንን እናንተም ታውቃላችሁ፣ ተመልካዮች የሚያውቃሉ። ለምን ጉዳይ ተነስቼ እንደመጣው እዛ እና አዩንም ተሰናብቼ ሻኝ ዘውን የመጣው ተስማምቼ ቪዲዮ ላይም ሰርቻ አውርቻለሁ። ለምን ጉዳይ እንደመጣው ሱመያ እናንተም ታውቃላችሁ። እስኪ እናንተ ራሱ ሐቁን ትናገራላችሁ። ሱመያ እንዲጣራላት የምትፈልገውን ነገር ለማጣራት ነው የመጣወት። እንግዲህ ቪዲዮ ላይ ሰላም መታየዋት እዚህ የሰላም መምጣት ምንም አላመረኝም። ልታጣራ ሲያሆን ልበጠበጥ ነው መሰለኝ። እሱን በኋላ እናወራለን። አሁን ግን የመጣወት በሰላም የመንሰና ገብቻለሁ። ከአብዲ ጋር ተገናኝቻለሁ። የመጣሁበትን ምክንያት እናንተ ታውቃላችሁ። እሱ ምንድን ነው ሱመያ እኔ ኢትዮጵያ እያለሁ እንትን ያልኩ ጊዜ አብዲ ታውቋለህ፣ አንዳንድ ያረገዙ ሴቶችን ወይም ደግሞ የወለዱ ሴቶችን ባሎቻቸው ጥሏቸው እዚያ ሀገር ላይ በብዛት ካስረገዟቸው በኋላ ጥሏቸው ወደ ሳኡዲ ምናምን ሄዳሉ። እንደነዚህ እንደዚህ አይነት ሰዎችን አንዳንድ ሳገኝ ያው ሰው እረዳለሁ ብዬ መውራትም አልፈልግም። የማግዛቸው አንዳንድ ነገሮች ይኖራል ማዋለድና እስከ ገላዋን የህፃኖ ሁላ እስከ ማጠብ የደረስኩበት ጊዜ አለ ሰው አዋላጅ የተቸገረች ሴት ማለት ነው። ግዴታ ነ ያስወራ እንጂ መውራት አልፈልግም። በአካል የሚያቀኝ ያቀኛል። እንደዚህ እንደዚህ አይነቶችን እና ሰውን ለመተባበር ብዬ የሰው ነፍስ እንዳይጠፋ ሰውና ሰው እንዳይጣላ ብዬ በእኔ ስም የተፈጠረ ነገር አለ። ግን እኔ አይደለሁም። ልጅቷ አረገዘች። በአጋጣሚ ስታረግዝ እና ብድም ያውቁታል። ያ ልጅ የእኔ እንዳልሆነ ማለት ነው። አሁን ስመያ የምትፈልገው ምንድን ነው? ሰይድ እዚህ ከሌላ አንቺ ሳታቂ አንቺ እዚህ እያለሽ ከሌላ ሴት ከአንቺ ተደብቆ ልጅቷ ጋር ግንኙነት አለው አስረግዟት አስወልዶ ወንድ ልጅ አለው ብለው የህፃን ልጅ ፎቶ አሳይቷት እቤት ድረስ መጥቶ ለስሙ እያነጋት ከእነሱ ጋር ተገናኝቻለሁ እሱን ነገር ነው በደንብ ቀረጬ ማሳየት ተፈልገው ስለዚህ አሁን ከነሱ ጋር አላረፍኩም ገና እንደመጠዋት ነው ከእነሱ ጋር አሁንና ተባብሮኝ እነሱ ልጅቷ ጋር አብረን ሄደን ለማሳመን ለመፈለገ እንሞክራለን ግን ወንዱ ሳያውቅ ማለት ነው ለምን ያ ልጅ ወንዱ ሆን አረብ ጓደኞች ሴቶች ማሉ ሻቃሎ የሚያገዙልሽ ሀዋን ብትሆን ማንም ቢሆን ሰላምም የልጁ ጉዳይ ላጠራ ነው ብላ የዞሮች እያጠራች ነው። መታለች፣ ቪዲዮ አይቻለው። እዚህ ነች አሉኝ። ከነ ዳናየት ጋር ቪዲዮ ሰርታለች። እሷም ነኔ ግን ሰላምን የምጠራጠራት በእርግጠኝነት የሆነ የምታበላሽብን ነገር ይኖራል። በሰላም አስመርመራ ምን ለሱ ኖ። በነገራችን ላይ ሱመያ ለሰላም አታምን። ለምንድነ ሰላም ሰላምን አታወርድም በእውነት ሰላም ረብሻ ካልሆነ በስተቀር ለአንቺ ሰላም አታወርድም። ለምንድን ነው ይሄ? አሁን እኛ ልጁን አግንቴ ሴትዮዋን አግንቶ ደም ምርመራ ወይም የጸጉር ምርመራ የጸጉር ምርመራ አርጌን ልጁ የሰኢድ አይደለም ካለን ሰላም፣ አንቺ የሚትባል ሴትዮዋ ወይም ከኛ አጠቅ ከኛ ጋር ካልሆነች ወይም የአንቺ የሚያግል ሰዎች ከኛ ጋር ካልሆነች አረ ውሸታችሁ ነው ይላሉ። ነዛ ምን ሆነ የሚያልኩት። አሁን ሱመያ ቪዲዮ እንዳየሽው የምትፈልጊ ሰው ከኔጋ እንዲሄድ ዛሬ ሆኖ አዘጋጅ። ቪዲዮ እንዳይሱ እንደቀረጽኩ እንደምለቀው ዛሬ ሆኖ አዘጋጂ። በውስጥ ከፈለግሽ ዩቱብ ላይ ሞተሽ ከተናገርሽ፣ ቤተሰቦች ሰይድ ባለው ነገር ነገር አስተባብሎ ያው ሰምታችኋል፣ በጓደኞቹ ያለውን ነጻ ለመምጣት ጓደኞቹን አስሞሏል ማለት ነው። ሱምያ በ ሁ አታምንም። ድሮ ድሮ እነሱ ማሉ አልማሉ ለሱምያ ደም ተዋል የለም ይሄን ነገር ማለት ነው። እሷ የምትፈልገው ውጤት ነው። እሷ የምትፈልገው የምርመራ ውጤት ነው ማለት ነው። ስለዚህ ይህን ነገር ደግሞ አንተ አሁን እዛ ድረስ መታሃል ማለት ነው። ያን ነገር ደግሞ በተጨባጭ ሁኔታ ከእሷ ጋር ወይም እሷ በምታምነው ሰው ውጤቱን መቀበል ና ማወቅ ነው የምትፈልገው ማለት ነው እንጂ አንተ አሁን እነሱን ወላሂ ስላስባል በእርግጥ ወላሂ የሚባለው ነገር መቀለጃ ወይም እንትን የውሸት ላይሆን ይችላል ነገር ግን ደግሞ እሷ በእነሱ እነሱ ስላሉ ላታምን ትችላለች ማለት ነው በእርግጥ አንደኛው አብዱ የሚሉት ልጅ ሲጀመር ሱምያ በዚህ ሁኔታ ላታምን ትችላለች በዚህ አታምንም ብሎ መጥቷል ማለት ነው በዚህ ላታምን ትችላለች ለምን ያው እሷ ጓደኞቹ ስለሆኑ የሰይድ ጓደኞች ስለሆኑ ያው ነገሮችን እንትን ብሎ ያው እውነታው ለማስመስከር ይችላል ምናምን ብላ ስለምታስብ ነገራት ታውቃለህ፣ ለኛ ማለት ነው። ስለዚህ ያው እሷ ሁያ ወይንም ሁነኛ ሰው ነው የምትለው ነገር ልካ ብራ፣ ልካ ማለት ነው። ከቤት ጀምራ ነው ያለው እንግዲህ አሁን እሱ ከቤት ጀምራ ስራዋን መጀመር ትችላለች ብሎ ነው እንግዲህ ሰይድ የተናገረው ማለት ነው። ስለዚህ ውድ ቤተሰብ እንግዲህ ውጤቱ ደግሞ አብረን የምናየው ይሆናል ማለት ነው። እንግዲህ ቪዲዮውን እያያችሁ ውድ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ ማለት ነው። ለዛሬው ጉዳይ ባኛል። ይመቻችሁ።